ያደረገልን ብዛቱ ስንጠላው ተከትሎ ስንረሳው አስቦ ስንቆሽሽ አጥቦ ገመና ሸፍኖ ስንወድቅ አንስቶ ስንዋረድ አክብሮ ከሰው ቆጥሮ ከነሁለንተናችን የያዘን እሱ ነው። የዚህን አባት ውለታ ከመርሳት በላይ ምን አለ? ይህን ማሰብ እውነቱ ማለት ውለታ ይህን አስቡ፣ አትርሱ። ሌላ ምንም አይደለም። ሐሳዊ መሲ በመጣ ጊዜ ለዘንዶ ሰባት ቀንድ እንዳለው የተባለው አንዱ ቀንዱ ምን ይመስላችኋል? ኃጢአተ እስራኤል ነው። የእስራኤል ኃጢአታቸው አንዱ ምንድን ነው? እግዚአብሔርን መርሳት፣ ውለታውን መዘንጋት የለብን። ቤተ ክርስቲያን ቅዳሴ ስትጀምር ምን እንደምትል ሰምታችኋል? ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠን ህዙ ኩሉ ዘገብራ ለጽድ ጻድቁ እቱ ወዘያ ከብር ሰንበተ ትንቢተ ኢሳያስ ምራፍ 56 ነው። ቤተክርስቲያን ቅዳሴ መጀመሪያ ላይ ያመጣችው ምንድነው? ይሄ ሰው የኃጢአተኛ ቢሆንም ከዚህ በፊት ቅዳሴ አስቀድሶ ባያውቅም ዛሬ ግን እሑድ ነው ብሎ ሰንበት ነው ብሎ መቷል፣ አይደለ? መጥቷል፣ አልመጣም? ሁሉ ዘገብራ ለጽድቅ ጻድቁ እቱ ጽድቅን የሚሰራ እርሱ ጻድቅ ነው። ወዛ ያከብር ሰንበተ፣ ሰንበት የሚያከብር እሱስ ጽድቅ አይደለ ወይ? አትፍራ። ይዞ ቢያንስ ካልጋ ተነስተ የመጣው ምን አክብረ ነው ሰንበትን ነው። ከዛስ ይበል፣ ፈላሲ ዘገብአ ኀበ እግዚአብሔር፣ ወደ እግዚአብሔር የገባ እንግዳ። በሉስኪ እግዚአብሔር ከህዝቡ ይለየኝ ይሆን እንዳይል፣ ከህዝቡ ምን ይለኝ ይሆን? አንተ ዘማዊ ደግሞ ገባ ህዝቡ መሀል ይለኝ ይሆን? አንተ ሰካራም ይለኝ ይሆን እንዳይል፣ ለምን ሁሉ ዘገብራለ ለጽድቅ ጻድቅ ወቱ እዛ ያከብር ሰንበታ ሰንበተ ስማክበር ራሱ ምንድን ነው? በእውነት የዚህ ቤተ ክርስቲያን ልጆች ስላደረገን ስሙ የተመሰገነ ይሆን። እንደኛ ፈራጅ አይደለችም ቤተ ክርስቲያን። ይኸው እናንተ እንኳ ማንን ፈልጋችሁ ተሰበሰባችሁ? ጌጥ ነው ጌጥና፣ ከዚህ በላይ ዛ አለላችሁ ድምፅ ድምፃውያን ጨሰ አዋራው ጨሰ የሚሉበት ቦታ አሉላችሁ። ከዳተኞቹን ሃይማኖተኞች፣ አመንዝሮቹ ንጹሐን ኃጢአተኞቹን ንጹሐን አድርጎ ቀየራቸው። የሚያሳፍር ያሉትን የሚያስከብር አድርጎ ለወጠባቸው። እንዲጠላ ያሉትን እንዲወደድ አድርጎ ለወጠው። ይሄ ብቻ አይደለም። በማንኛውም የሞት አይነት ላይ ስልጣን እንዳለ አሳያቸው። እነሱ መስቀልን የመጨረሻው ሞት አድርገው ነበር የመረጡት። ከዚህ ሞት ማን ማምለጥ ይችላል ብለው ነበር ያሰቡት። ግን እሱ ባወቀ ምንድን ነበር ያደረገው? በማንኛውም የሞት አይነት ላይ ስልጣን እንዳለው ሊያሳያቸው፣ ሞቱን እሱ አይደለም የመረጠው፣ ለነሱ ምርጫ ነው የሰጣቸው። እሱ አስቦበት በዚህ ግደሉ የሚላቸው ኖሮ በመረጠው ሞት ሞታ አሁን ተነሳ ቢለን ምን ይደንቃል ሊሉን ነበረ አስበውበት ሁለት ቀን መክረው በሶስተኛው ቀን ወስነው ያጸደቁት ለምን ይመስላችኋል? ምንም ጥርጥር እንዳይገባቸው በሞቱ ምክንያት ሰበብና ምክንያት እንዳያገኙ በማንኛውም የሞት አይነት ላይ ስልጣን እንዳለው ያሳየን ጌታችን እኮ ነው። ከእኛ ጌታ ከመድኃኒ ዓለም በቀር እንዲህ ያደረገ ማን አለ? አርጤምስ ስናል ኤፌሶንን የሞላቸው አርጤምስ ስናል ዜውስ ነው፣ አፖሎ ነው የሮም ምክር ቤት አብላጫ ድምፅ የሚሾማቸው አማልክት ናቸው። ገለው እንጂ አስነስተው እኳ አውቁም። ይሄ እኮ ብርቅ ነው። በኤፌሶ ማን አለ እንዲህ አደረገ? አያችሁ፣ የሞቱ መንገድ እንኳ ፍኖተ መስቀል እንኳ ጌታችን መድኃኒታችን ኢየሱስ ክርስቶስ የባሕሪ አምላክ መሆኑን የገለጸልን። የትኛውን ሞት ነው የምትፈሩት እናንተ ክርስቲያኖች? ባህር መግባትን ነው እሱ አሸንፎታል። በአውሬ መበላትን ነው እሱ ድል ነስቶታል። በማንኛውም የሞት አይነት ላይ ስልጣን ያለው የባህር አምላክ መሆኑን የገለጠው መርጠው የገደሉት ለዛ ነው። ይሄ ብቻ እንዳይመስላችሁ ወገኖቼ፣ በማንኛውም የሞት አይነት ላይ ስልጣን እንዳለው ለማሳየት እንዳይመስላችሁ፣ የሚፈራው የሞት አይነትም የለም አንዳንዶች ፈርቶ አሁን አንዳንዶች ክርስትና የተሸነፈ አቅመቢስ የሆነ እምነት የለሾች ሊያደርጉን ይሞክራሉ መከራ ሲበዛብን። እንግዲህ ያውስ ክርስቶስ እምነት የለሽ ወይንም ደግሞ የፈራ ወይንም ደግሞ አቅመ ቢሶ ነው ይመስላችኋል? የሚፈራው የሞት አይነት ያለም። ይሄን ያረጋገጠል። ይሄ ብቻ አይደለም። አንዳንድ ጊዜ አንዳንድ ሰዎች አይገባቸው፣ ኢየሱስ ክርስቶስ የባሕርይ አምላክ ነው ሞተ ስንላቸው ተሸንፎ የሞተ ይመስላቸዋል። የሞተው የአሸናፊነት ሞት ነው። ሲጨንቃችሁ ከመናፍቃት የምትሄዱ ከጠንቋይ የምትሄዱ ለምንድን ነው? አምስት ደቂቃ ካንገታችሁ ላይ ያለውን መስቀል ከግንባራችሁ ላይ አድርጉና አቤቱ በመንግስትህ አስበኝ፣ አቤቱ በመንግስትህ አስበኝ፣ አቤቱ በመንግስትህ አስበኝ በሉ። አስጨናቂያችሁ ሀሳብ ውልቅ ብሎ ይወድቅላችኋል። የሰላም አምላክ ኢየሱስ ክርስቶስ የሚያስጨንቃችሁን ሁሉ ውልቅ አድርጎ ይጣልላችሁ።